ለምስራቅ አፍሪካው ሀገር ኬንያ በዓለም ጎልታን ስታይ ያደረጋት ነገር ቢኖር አትሌቲክስ ነው። ብዙዎች ስለዚች ሀገር ቢነጋገሩ፣ የካሜራ ሌንሶች ትኩረታቸውን ቢያደርጉ፣ ሰንደቅ ዓላማዋ ከፍ ቢል፣ ምክንያቱ አትሌቲክስ ነው። በዚህ ስኬት ውስጥ ደግሞ የሴት ኬንያውያን አትሌቶች ሚና የጎላ ነው። በተለይም ከሪዮ 2016 ኦሎምፒክ ወዲህ በየውድድሮቹ ከፍ ያሉን የሜዳሊያ ቁጥር የሚያስመዘግቡት ሴት አትሌቶች ናቸው። ከኤልዶሬ ተራሮች እስከ ሞቃታሚ የዓለም አቀፍ የውድድር መድረኮች እነዚህ ሴት አትሌቶች ብዙ ፈተናዎችን ተቋቁመው ነው ሀገርን የሚያኮሩት። ነገር ግን አንድን አስቸጋሪ ፈተና መቋቋም በፍጹም አልቻሉም፤ ብዙም የማይወራለት በራሳቸው ሰዎች የተጋረጠባቸው ፈተና። ለዓመታት በሹክሹክታ ይሰማ የነበረው የሴቶች አትሌቶች ጥቃት አሁን ገሃድ መውጣት ጀምሯል። ይህ ጥቃት በላባቸው ያፈሯቸው ንብረቶች መነጠቅ፣ የስነ ልቦና ጫና፣ ጾታዊ ጥቃትና መሰል ተጽዕኖዎችን ያካትታል። ይህ የሚሆነው ደግሞ በቅርባቸው ባሉ አሰልጣኞች፣ ማናጀሮች፣ አትሌቶችና የትዳር አጋሮቻቸው ነው። በቅርቡ ከኦሎምፒክ መልስ በፍቅር ጓደኛዋ በኬንያ በእሳት የተቃጠለችው ኡጋንዳዊቷ ርብቃ ቼፕቴጌ ሞት ምክንያትም በኬንያ ጉዳዩ የአደባባይ አጀንዳ ሆኗል። እንደ ተባበሩት መንግሥታት ድርጅት ሪፖርት ከሆነ ሴቶች ጥቃት በኬንያ ከጊዜ ወደ ጊዜ እየጨመረ ነው። ንብረቶቻችን በወንዶች ቁጥጥር ስር ነው ያለው፣ መናገር ያስፈረናል ምክንያቱም ህይወታችንን ልናጣ እንችላለን። ኬንያውያን ሴት አትሌቶች በቅርቡ በተካሄደ ሰልፍ ላይ ድምፃቸውን አሰምተዋል። ልምድ እንኳ የምንሰራው በእነሱ ፍላጎት ነው ይላሉ። በኬንያ በጉዳዩ ዙሪያ የተሰሩ ጥናቶች እንደሚያመለክቱት ችግሩ በድንገት የመጣ ሳይሆን ስርዓቱ የፈቀደው የረጅም ጊዜ ነው። ይህም የወንዶች የበላይነት፣ ጉዳዩን በግልጽ ያለማውራት የተጠናከረ፣ ሴቶችን ከጥቃት የሚከላከል ስርዓትም ሆነ ተቋም አለመኖሩ ነው። እናም ከፈታኙ ልምድ በላይ የሆኑን ፈተና ሴት አትሌቶች እንዲያልፉት በኬንያ የተለያዩ ድምፆች መሰማት ጀምረዋል። ተቋማትም ብቅ ብቅ እያሉ ነው። ችግሩ የኬንያ ብቻ ሳይሆን በአትሌቲክ ስኬታማ አትሌቶች ያሏቸው ሀገራት ኡጋንዳና ኢትዮጵያም ጭምር እንደሆነ ጥናቶች ያሳያሉ። ይህን ሁሉን አቀፍ ችግር ለመፍታት የጉዳዩ ሰለባዎችም ሆነ በአጠቃላይ ማህበረሰቡ ላይ የግንዛቤ ማስጨበጫ ስራዎች ያስፈልጋሉ። ጠበቅ ያሉ ሕጎችና የስነ ምግባር መመሪያዎች፣ የፆታ እኩልነትን ማጠናከር፣ እንዲሁም የሴት አትሌቶች ጥቃት የሚከላከሉ ተቋማትን መመስረት ለነገ የማይባሉ ስራዎች መሆናቸውን በጉዳዩ ላይ ያጠኑ ባለሙያዎች ሀሳብ ነው። የዓለም አትሌቲክስ ችግሩን ለመፍታት ከሀገራቱ የአትሌቲክስ ፌዴሬሽኖች ብቻ ሳይሆን ከመንግስታቱ ጭምር ጠንካራ ስራ እንደሚያስፈልግ በአጽንኦት ይናገራል።